ውኃ ተሸክማ ውኃ ጠማት። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላመ እግዚአብሔር ይብዛላችሁ። ሰኔ ስምንት ቀን በቤተ ክርስቲያናችን እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምሮ የእመቤታችን ቅድስት ድንግል ማርያም የታወቀችው በውኃ ምንጭ ዘንድ ያለች የቤተ ክርስቲያንዋ ቅዳሴ ነው ይለናል። ይልቁንም ጌታ ወደ ግብፅ በተሰደደ ጊዜ በመቤታችን ውሃ ጥም በረታባት ። ልጇ ኢየሱስ ክርስቶስ መጣሪያ በተባለች ሀገር ዐለቱን ሰንጥቆ ባርኮ ውሃ አፍልቆ እናቱ ቅድስት ድንግል ማርያምን እንድትጠጣ አድርጓል። አባጽዬ ድንግልም ባረከ ኮካ ዋንቃ ማየ እምታይተ እግራ ወእምኔሁ ለጽምዓ ትስተይ አመራ ብሎ ዐለቱን ባርኮ ከእግሯ ስር ውሃን አመነጨና ከምንጭም ለጥሟ ትጠጣ ዘንድ አመለከታት። ውሃውም ለሀገር ሰዎች መራራ ሲሆን ከሩቅ ለሚመጡ ደግሞ ጣፋጭ ነው ብሎ ባጽዬ ድንግል ተናግሮታል። እንግዲህ ሰኔ ስምንት ቀን ከሰላሳ ሶስቱ በዓላት አንዱ በዓል ነው። ዘንድሮ ደግሞ በደብረ ዘይት ላይ ሰንበት በሰንበት ላይ ደብረ ዘይት እንደሚባለው በዕለተ በዓለ ጰራቅሊጦስ ስምንተኛው ነው። እንግዲህ በዚህ ቀን የሚባለው የጰራቅሊጦስ ቃለ እግዚአብሔር ነው። የጰራቅሊጦስን ቃለ እግዚአብሔር በመዝሙሩና በለት ወንጌል ተማምረናል ተማመረናል እንማማራለን። አሁን ላይ የምንነጋገረው ግን ከ33ቱ የእመቤታችን ቅዱሳት በዓላት መካከል አንዱ የሆነውን ነው ማለት ነው። ምንድን ነው የእመቤታችን ቅድስት ድንግል ማርያም ወይም ደግሞ በሷ የታወቀችው በውሃ ምንጭ ዘንድ ያለሽ ቤተ ክርስቲያኗ ቅዳሴ ነው ይልና እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። በዚህም እነሆ ቤተ ክርስቲያን ተተክሏል ይላል። ይህን የሰኔ ስምንት ቀን በዓላት አባቶቻችን ጌታ ከአለት ውሃ ማፍለቁን ትልቅ የእግዚአብሔር ቸርነትን ይናገሩለታል። በሌላ መልኩ ውሃው ጣፋጭና መራራ መሆኑ ይነገርበታል። በሌላ መልኩ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በዚሁ በምንጩ ላይ ለሩቆቹ ጣፋጭ ለቅርቦቹ መራራ በሆነው ምንጭ አጠገብ የእመቤታችን ቤተ ክርስቲያን ተሰርቷል። ይህ ታሪክ ነው እንግዲህ በዛሬው ዕለት የሚተረከው ማለት ነው። ይህስ እንዴት ነው ካሉ ይህም እንዲህ ነው ነው የሚለው ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሂድ አለው ነው የሚለው ዮሴፍም ንቅቶ ተነሳ፣ ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሰሎሜን ይዞ ወደ ግብፅ አገር ሄዱ ይላል። ይህን የምናገኘው በማቴዎስ ወንጌል ምዕራፍ ሁለት ላይ እንዲህ የሚል ታሪክ አለ። ወተወሊዶ እግዚ ኢየሱስ በቤተልሔም ዘይሁዳ ይላል። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነ ሰባ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተል ልንሰግድለት መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ነው የሚለው። ይሄ ደግሞ የሉቃስ ወንጌል ምዕራፍ ሁለት ላይ ስንመለከት እንዲህ ይላል። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ በሶርያ አገረገዥ በነበረ ጊዜ ይህ የመጀመሪያው ጽሕፈት ሆነ ይላል። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ፀንሳ ከነበረች ከጮኛው ከቅድስት ድንግል ማርያም ጋር ይጻፍ ዘንድ ወጣ ይላል። ወበውት ወመዋእል ወፃ ትእዛዝ ማብሃው ግስሶስ ቄሳር ከመ ይጻፍ ሁሉ ዓለም ይላል ግዙ ቅዱስ ያሬድም በድጓሁ ይናገራል። ይጻፍ ዘንድ ወደ ከተማው ሄደ ዮሴፍም ደግሞ ከዳዊት ቤት ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። የሉቃስ ወንጌል ምዕራፍ ሁለት ከቁጥር አንድ ጀምሮ የምናገኘው የእግዚአብሔር ቃል ነው። በዚያም ይላል በዚያም ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ፣ የእመቤታችን የመውለጃዋ ሰዓት ደረሰ ይልና የበኩር ልጇንም። አዎ የምትወልድበት ሰዓት ሲደርስ ለአረጋዊ ዮሴፍ እንዲህ አለችው፣ አረጋዊ ዮሴፍ የመውለጃ ሰዓት ይደርሷልና ቦታ ፈልግልኝ አለችው። አረጋዊው ጻድቁ ዮሴፍም በግራ በቀኝ ዘወር ሲል ለእሷ ማረፊያ የሚሆን ቤት አላገኝም። ይልቁንም አስቀድሞ በነቢዩ ዕንባቆም በማይከለከሌ እንስሳ ርኢኩከ አመ አመ ይቀርብ ከመ ከመ ይቀርብ አመትው አምረከ ጊዜው በደረሰ ጊዜ ወይም ደግሞ ሰዓቱ በደረሰ ጊዜ በከብቶች ግርግም አየሁህ ብሎ አስቀድሞ በትንቢት ተናግሮ ነበርና ዕንባቆም በትንቢት ዕንባቆም በሱባኤ የተመለከተውን በረት ወይም ጎል፣ አዎ፣ እነሆ አረጋዊ ጻድቅ ዮሴፍ በዓይኑ አየው። አዎ በመንፈሳዊ ዓይኑ አየው፣ በስጋዊ ዓይኑ አየው። ልጄ አላት። አቤት አለችው። ለአንቺ ክብር አይመጥንም እንጂ የከብቶች ግርግም አለ አላት። የሚገርመውና የሚደንቀው ነገር እመቤታችን ቅድስት ድንግል ማርያም ልጇን በቤተልሔም በከብቶች ግርግም እንደምትወልደው ታውቃለች። ለምን አንደኛ ነቢይ ናት በሌላ መልኩ ደግሞ ወንጌልን ጥሩ አድርጋ ታውቀዋለችና አንብባለች አዎ ተነግሯታል በቤተልሔም እንደምትወልደው ወንጌሉ ነግሯታል በወንጌል ተምረዋለች በሌላ መልኩ ደግሞ በበረት እንደሚወለድ ዕንባቆም አስተምሯታል ለምን መጽሐፍ ቅዱስ አዎ ታነብ ነበርና አይለያትም ነበርና ስለዚህ አረጋዊ ወሴፍ ግን እንደምትወልድ እንጂ የት ቦታ እንደምትወልድ መረጃ የለውም ዳሩ ግን ያው ሰዎች ስለሆኑ ንጉሱ ያወጣውን አዋጅ ለማክበር ሊቆጠሩ ሄዱ ነው የሚለው ሲሄዱ መንገድ ላይ ያ የመውለጃ ሰዓቷ ደረሰ ቀጠሮ ደረሰ የገላተ የአራት አራት ላይ ዋመበጻ ጊዜው ፈኖ ወልዶ ተወልደ ቅዱስ ድንግል ጊዜው በደረሰ ጊዜ ነው የሚለው ድርሰው ጊዜው በደረሰ ጊዜ ተጸነሰ። መወለጃ ጊዜው ሲደርስ ወይም ደግሞ መውለጃ ጊዜዋ ሲደርስ ደግሞ አረጋዊ ወሴፍን ቦታ ፈልግ አለችው። እሱ ለክብርሽ አይመጥንም እንጂ የከብቶች በረት አለ አላት፣ ታውቅ ስለነበረ የመውለጃ ቦታዋን። አዎ እነሆ ዛሬ በዓለማችን ሴቶች ያው እንግዲህ እንደ እግዚአብሔር ቸርነት ያረገዙት ሁሉ የት እንደሚወልዱ የት ሆስፒታል እንደሚከታተሉ ያው ያውቃሉ። ነገር ግን አንዳንድ ጊዜ ደግሞ ሰዎች ባሉት ቦታ ላይሆን ይችላል ላይሆን ይችላል። እመቤታችን ግን የት ቦታ እንደምትወልድ ታውቀዋለች። በነብይቷ እነቷም ታውቀዋለች። ባነበበችው መጽሐፍ ቅዱስም ታውቀዋለች። ልጇ ወዳጇ ነግረውታል ታውቀዋለች። በኋላ አረጋዊ ሲነግራት እሱ ነው የኔ ቦታ መውለጃ አለችና ወደ በረቱ ገቡ። ወደ በረቱ ሲገቡ ትንቢት የተነገረላቸው እንስሳት ቦታ ለቀቁላት። አው በጎለ እንስሳ ተወዲ አማሃ ንግሱ ተወፈየ። ወደ በረት ገባችና ምን ይላል እዚህ የሉቃስ ወንጌል ምዕራፍ ሁለት ቁጥር ሰባት ላይ የመውለጃ ወራት ጊዜ በደረሰ ጊዜ የበኩሩ ልጇንም ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶች ማደሪያ ስፍራ ስላልነበራቸው በግርግብም አስተኛችው። ይህ ነው ዲዮስቆሮስ በጎለ እንስሳ ተወዲ አምሃንግሱ ተወፈየ ወከም ሕፃናት በከየ እንዘይ ስል ማጥባተ እሙ ሲሳየ በጎለ እንስሳ ተወዲ በበረት ተጨመረ ተኛ አማ ንጉሱ ተወፈየ በበረት ቢወለድም ንግስናው ታወቀ፣ ዓለም በብርሃን ተጥለቀለቀ። ወከመ ሕፃናት በከየ ዓለምን የሚመግብ አምላክ አዎ እመቤታችን ጡትን ወይም ደግሞ አዎ ወተትን ፈለገ ለመነን የሚለው እንዘ ይስእል ማጥባተ እሙ ሲሳይ ከእናቱ ሲሳይን ምግብን፣ አዎ ዘይሁቦሙ ሲሳይ ወሙ ለእንስሳ ወለእጐለ ቋዓት እነሆ እንኳንስ ለሰው ልጆች ለእንስሳትና ለአይዋፋት ምግብን የሚሰጥ አምላክ አዎ አምላክ፣ አይነ ሁሉ ነፍስ ይሴፎ ኪያከ አንተ ትሁቦሙ ሲሳዮሙ በጊዜው፣ የሁሉ ነፍስ አንተን ተስፋ ያደርጋል፣ አንተ በጊዜው በሰዓቱ ምግባቸውን ትሰጣቸዋለህ ብሎ ቅዱስ ያሬድም ቅዱስ ዳዊትም ተናግሮታል። ይህ አምላክ ከመቤታችን ከእናቱ አዎ ምግብ ለመነ። ምግብ የፈጠረ አምላክ፣ ምግብ የሚሰጥ አምላክ ከእናቱ ከቅድስት ድንግል ማርያም ምግብን ለመነ። ለመቤታችን ምግብን ያቀረበ አምላክ ከመቤታችን ምግብን ለመነ ነው የሚለው ይላል። ከዚህ በኋላ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት፣ እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግምም ተኝቶ ታገኝታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአረያም ይሁን ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለዘሰምሮ ለሰብ እንሆ ጌታ በቤተልሔም ሲወለድ ቁጥራቸው የማይታወቅ ነገደ መላእክት ወደ በረት መጡ። እነሆ እንደገና በጎቻቸውን መንጋቸውን ተግተው ይጠብቁ ወደነበሩ እረኞች ሄዱና እግዚአብሔር የገለጠላችሁ ኑና ተመልከቱ፣ እነሆ አምላክ በዳዊት ከተማ ክርስቶስ ተወልዶላችኋል። ይህን ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግም ታገኙታላችሁ ብለው ወሰዷቸው። ሕፃኑን በበረት ከእናቱ ከቅድስት ድንግል ማርያም ጋራ አገኙ ይላል። በዚህን ጊዜ መላይክት ከሰማይ እረኞች ከጫካ እንስሳት በበረት ሚዳቋ ከጫካ መጥተው አንድ ላይ ሆነው ስብሃት ለእግዚአብሔር በሰማያት በሰማያት በመላእክት ወሰላም በምድር በምድር በደቂቃ አዳም፣ እነሆ ሰውን ወዶ ሰውን ፈቅዶ ሰው ዓለምን ለማዳን ሲል በበረት ለተወለደው አምላክ ምስጋና ይድረሰው እያሉ አንድ ላይ ዘመሩ። ለዚህ ነው ቅዱስ ያሬድ ዮም መላእክት ደ ዮም አሃደ መሬተ ኮኑ መላእክት ወሰብ ዮም አሃደ መሬተ ኮኑ መላእክት ወሰብ ከመይሰብህው ለክርስቶስ በቃል አሚን መላእክትና ሰዎች እንስሳት ና አራዊት በቤተልሔም አንድ ሆኑ። ለምን ሁሉንም የፈጠረ ሁሉንም የሚመግብ ሁሉንም የሚገዛ አምላክ በዚያ ተወልዷልና፣ ይለናል። ከዚህ በኋላ ነው እንግዲህ መላይት ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህ የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህንን ነገር ሁሉ በልቧ ተጠብቀው ነበረ ይላል የሉቃስ ወንጌል ምዕራፍ ሁለት ማለት ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህ ቅዱሳን መላይክት አመስግነው ወደ ሰማይ ከተመለሱ በኋላ እረኞቹም አመስግነው የምስጋና በረከታቸውን ካገኙ በኋላ እንደገና ደግሞ ትንቢት የተነገረላቸው የምስራቅ ሰዎች መጡ ነው የሚለው። ምንድን ነው የሚለው? ሰባ ሰገል ኢየሱስም በይሁዳ የማቴዎስ ወንጌል ምዕራፍ ሁለት ቁጥራን ኢየሱስም ተወሊዱ እግዚ ኢየሱስ በቤተልሔም ዘይሁዳ ኢየሱስም በይሁዳ ቤተልሔም በተወለደ ጊዜ በንጉሱ በሄሮድስ ዘመን በተወለደ ጊዜ እነ ሰባ ሰገድ የተወለደው የአይሁድ ንጉሥ ወዲየት ነው ኮከቡን በምስራቅ አይተን ልንሰግድለን መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ነው የሚለው እንዴት መጡ ከተባለ ትንቢት ተነግሮላቸዋል። ሱባኤ ተቆጥሮላቸዋል። አዎ ጀድሸት የሚባል ፈላስፋ ህፃኑ ሲወለድ ኮከብ ይወጣል። ኮከቡ እየመራችሁ ሄዳችሁ እጣን ለክነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ ስጡ ብሎ ነግሯቸው ነበርና ምልክትም ሰጥቷቸዋል። በቅርፊት ላይ ያለ ኮከብ፣ በኮከቡ ላይ ደግሞ እመቤታችን ቅድስት ድንግል ማርያም ህፃኑን ታቅፋ የሚያሳይ ምልክት ሰጧቸው ነበረ። አንደኛ እነሱ በያዙ ስዕል፣ ሁለተኛ በሰማይ ያለው ኮከብ ይህንኑ ያሳያቸው ነበረ። ኮከቡ ቅዱስ ሚካኤል ነው። ቅዱስ ሚካኤል እየመራቸው የምስራቅ ሰዎች እነዚህ ሶስት ነገስታት ናቸው። እጣኑን ከርቤውን ወርቁን እንደውም የኢትዮጵያም ነገስታት አሉበት የተክሲያን ታሪክ ይናገራል። ወርቁ የኢትዮጵያ ስጦታ ነው ተብሏል። እና ስለዚህ ሲሄዱ ይላል እንግዲህ ስም ላኤላዊ ስም ታሄታዊ ስም ማይከላዊ የሚል አለ። ስም ላኤላዊ አምላክ ተወለደ እያሉ አልሄዱም፤ ምክንያቱም የሚሰማቸው ሚያምናቸው የሚያምናቸው የለም። ስም ታሄታዊ ህፃን ተወለደም እያሉም አልሄዱም። እልፍ ህፃናት በሚወለዱባት አለም ማን ይሰማቸዋል? ነገር ግን በመካከለኛ ስም የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲሄዱ፣ አዎ እንዲህ ይላል። ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእነርሱ ጋር። ከካህናትም አለቆች፣ የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነሱም አንቺ ቤተልሔም የይሁዳ ምድር፣ ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና የሚለውን ትንቢት በነቢይ እንዲህ ተጽፎአልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰባሰገልን ይላል አዎ ጠርቶ ኮከቡ የታየበት ዘመን ከነ እርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ፣ ሂዱ ስለ ህፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስላቅ ያዩት ኮከብ ህፃኑ ባለበት ላይ መጦ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤተልሔም ገብተው ህፃኑን ከእናቱ ከማርያ ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስ እርስም እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ። እዚህ ላይ ነው የዛሬው ታሪክ የሚጀምረው እንግዲህ ቅዱስ ገብርኤል በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና፣ ተነሳና ህፃኑንና እናቱን ይዘህ ወደ ግብፅ ሽሽ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ህፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ ይላል። እንግዲህ ከዚህ ተነስቶ ነው ጌታ ወደ ግብፅ በተሰደደ ጊዜ ይላል በእመቤታችን ውሃ ጥም በረታባት ልጇ ኢየሱስ ክርስቶስ መጣርያ በተባለች ሀገር ዓለቱን ሰንጥቆ ባርኮ ውሃ አፍልቆ እናቱ ድንግል ማርያም እንድትጠጣ አደርጓታል። ባረ ከኮ ከዋርቃ ማየም ታይተ እግራ ወምኔሁ ለጽማ ትስተ አመራ እንዳለ ደራሲ ዓለቱም ባርኮ ከእግሯ ስር ውሃን አመነጨና ከምንጩም ለጥሟ ተጠጣ ዘንድ አመለከታት። ውሃውም ለሀገር ሰዎች መራራ ሲሆን ከሩቅ ለሚመጡ ደግሞ ጣፋጭ ነው። ከብዙ ጊዜ በኋላ ውሃ በፈለቀበት ቦታ በእመቤታችን ስም ቤተክርስቲያን ተሰርቶ ቅዳሴ ቤቱ ሰኔ ስምንት ቀን ተከብሯል። ስለዚህ እመቤታችን ቅድስት ድንግል ማርያም ከ33ቱ ቅዱሳት በዓላት አንዱ ሰኔ 8ት ቀን ነው። በዚህም እነሆ የሚነገረው ታሪክ ጌታ ከዓለት ውሃ ማፍለቁ ምን ይደንቃል። ዘጸአት ምዕራፍ 16 ላይ 600 ሺህ እስራኤላውያን ውሃ በጠማቸው ጊዜ ምግብ በራባቸው ጊዜ ህብስተ ሰማይ ውረደ በገዳም በምድረ በዳ ምግብ አውርዶላቸዋል። ጻዕዳ ከመበረድ ነጭ የሆነ ማኛ እንጀራ አውርዶላቸዋል እንደገና ደግሞ ወሬቱ ከመተቅዳ አይኑ ደግሞ እንደ ድንብላል ጉብ ጉብ ያለ ወከማ አያ ተማር ጦም ፈድፋደ ጣፋጭነቱ ደግሞ እንደ ማር ወለላ ያለ ምግብ አውርዶላቸዋል። በሌላ መልኩ ደግሞ አውሃ ዘሎሙ እነሆ ከጥንጫ ላይ ዘትረኮክ አውሃዝ ከጥንጫ ላይ አዎ ። እነሆ ሙሴ በበቱ ውሃ እንዲያወጣ እግዚአብሔር ፈቀደለት። ሙሴ ጥንጫውን ሲመታው ውሃ አመነጨለት። ስድስት መቶ ሺህ እስራኤላውያን ጠጥተዋል። ስለዚህ ለእናቱ ለቅድስት ድንግል ማርያም ውሃ ያመነጨበት ታላቅ ዕለት። ጌታ ከዓለት ውሃ ማፍለቁ ሲነገር ውሃው ደግሞ ሁለት አይነት ውሃ ሆነ። ከሩቅ ላሉት መጀመሪያ ለድንግል ማርያም መጠጥ ሆነ። ከዚያ ቀጥሎ ደግሞ ከሩቅ ለሚመጡ ደግሞ በምቤታችን ስም ለሚመጡ ጣፋጭ ሆነ። ከዚያ ቀጥሎ ደግሞ ከቅርብ ላሉ ላላመኑ ደግሞ መራራ ሆነ መራራ ሆነ። ከዛ ቀጥሎ በዚች ቦታ ላይ መራራም ጣፋጭም በምቶ ነው፣ ለአማኞች ጣፋጭ፣ ለማያምኑ መራራ በሆነው ምንጭ ላይ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ተሰርቶ ሰኔ ስምንት ቀን ተባርኳል ማለት ነው። አንድ ታሪክ እንናገርና እንጨርስ። በሀገራችን በኢትዮጵያ ዛሬ ዝቋላን ከቅርብ ያሉት ያርሱታል፣ ከሩቅ ያሉት ያነግሱታል። ዝቋላቦን ይላሉ። ምን ማለት ነው? ቅዱስ ላሊበላን ከቅርብ ያሉት ያርሱታል፣ ከሩቅ ያሉት ግን ያከብሩታል። ለምሳሌ አሁን ኢትዮጵያ የጥምቀት በዓል ለኢትዮጵያ ትልቅ በዓል ነው። የገና በዓል ለኢትዮጵያውያን ትልቅ በዓል ነው። ከውጭ ያሉ ፈረንጆች መጠው በማህበራዊ ሚዲያቸውም፣ በዓይናቸውም፣ በጆሯቸውም፣ በሁሉም ነገር ተጠቅመው ሲሄዱ ኢትዮጵያ ላይ ግን ቅዱስ ላሊበላ አካባቢ ላይ ለምሳሌ ታህሳስ ሀያ ዘጠኝ ቀን ከአዲስ አበባም ከሩቅም ከውጭም ዓለም የመጣው ሲያከብር ከቅርቡ አካባቢ ያለው ግን ከብት ሲጠብቅ ወይም ደግሞ ሲያጭር ነው የምታገኙት። ዝቋላም ጥቅምት አምስት ቀንና መጋቢት አምስት ቀን ከአዲስ አበባም ከሩቅም ከውጭም ዓለም ያለው ወደ ዝቋላ ተራራ ወጥቶ በረከት ሲያገኝ ዝቋላ ስር እዚያ ስትመለከቱ ግን ሲያርስና ሲያጭድ፣ አበራይና ሌላ ስራ ሲሰራ ነው የምታገኙት። ለዚህ ነው እንግዲህ አሁን ከሩቅ ለመጡት የዝቋላው ገብረ መንፈስ ቅዱስ ይልቁንም እርሰ ባህታውያን ገብረ መንፈስ ቅዱስ አማላጅነትና ተራዳይነት ጣፋጭ ሲሆን፣ ጸበሉ ጣፋጭ ሲሆን፣ አገልግሎት ጣፋጭ ሲሆን፣ እቅር ብላሉት ግን መራራ ነው ማለት አልተጠቀሙበትም ማለት ነው። ቅዱስ ላሊበላ ከሩቅ ለመጡት አስራ አንዱ ፍልፍል ውቅር አብያተ ክርስቲያናት ተው ጸበል ጠጥተው እምለት ተቀብተው ተባርከው ለሚመለሱ ጣፋጭ ሲሆን ከቅርብ ላሉ ግን ላልተጠቀሙበት ግን መራራ ነው ማለት ነው። ግሸን ቅድስት ድንግል ማርያም ቤታችን የመስቀሉ የቀኝ ክንዱ ያረፈበት መስቀል ያለባት ከሩቅ ያሉት ሄደው በረከት አግኝተው ተሳልመው ሲመለሱ፣ ከቅርብ ያሉት ግን እዚህ ያሉት ግን የተክሲያኑን ወጣ ብለው የማያውቁት አለባቸው። የመረረባቸው ማለት ይህን ነው የሚናገረውና እመቤታችን ቅድስት ድንግል ማርያም ሰኔ ስምንት ቀን ልጇ በዘ አንቅዓ ማየ ነውና ርእሱን ምናን ውሃ ተሸክማ ውሃ ተጠማች። ውሃ ፈልፈለ ምንድን ያለው? የህይወት ውሃ ከኔ ይመነጫል። የዮሐንስ ወንጌል ምዕራፍ አራት ላይ ለዚያች ለሳምራዊት ውሃ ውሃው አዎ ዘላለማዊ ውሃ እሱስ እንደሆነ እሷን መቀዳ ውሃ ግን ጊዜያዊ እንደሆነ። እመቤታችን ደግሞ ወደ ምንጭ ሄዳ ምንድን ያለችው ውሃ የሚመጣ ከላይ እንጂ ከታች እንዳይደለ አኮ ዘይወፅ ምታየቱ አላ ምላይሉ ማድጋሽን አጎደልሽው በምን ትቀጅዋለሽ ለውሻ ያጠጣሽው ሲሏት፣ አይ እንዳትሳሳቱ ውሃ ያለው ከታች አይደለም፣ ውሃ ያለው ከላይ ነው። አያችሁ እናንተ የምታዩት ስጋዊ ውሃ ነው፣ መንፈሳዊ ውሃ ግን ከላይ ነው ያለው ብላ እመቤታችን ድንግል ማርያም ተናግዳለች። እና ስለዚህ ውሃ ተሸክማ ውሃ የተጠጣች ዘላለማዊ ውሃ ከጎኑ ማየገቦ ከጎኑ የወጣ ዘላለማዊ የህይወት ውሃ መንፈሳዊ ውሃ። አዎ ያ ምንድነው ውሃው ሲመነጭላቸው መንፈሳዊን ውሃ ጠጡ መና ሲወርድላቸው መንፈሳዊ መና በሉ በዚያም አራት መቶ ሰላሳ ዘመን ተጉዘው ወደ ከነአን ገቡ የሚል ነው እና ስለዚህ ውሃ ተሸክማ ውሃ የተጠማች እናታችን አማላጅነቷ እናትነቷ እንዳይለየን የእግዚአብሔር ቸርነት በህይወታችን ላይ እንዲያድር ገብረ መስቀል ሚዲያ ነው ሰብስክራይብ ላይክ ሸር አድርጉ ቤተሰቡን ለሁሉም ተናገሩ እንማማር ሰላም እግዚአብሔር ከሁላችን ጋር